ያፌት ኤፍራታን አንቆ ገደላት። ታባሽ ነው የት ነበርሽ ብሎ ሲላትም አንዳንዴ ዝም ከምል ብዬ ማውራት እፈልጋለሁ። ምን ተፈጠረ? ምን ሰማ ትለዋለች። ግን ከማን ጋር እንደማወራት እፈራለሁ። ሁላቸውም ሲደነግጡ ነበር ያለቀው። እናም የመጣችው ኤፍራታ ነበረች። ድግስ አድርጋ አጅሪት ምን ነው ዛሬ የጫጉላ ሽርሽራችሁ ነበር ስራ ስለበዛበት የጫጉላ ቀናችን ትንሽ በጣም ይናደዳል። እናም ጽዮን ስለመጣሽ በጣም ደስ ብሎኛል። በእርግጥ አንቺ ባትመጪም እኔ ልመጣ ነበር ትላታለች። ምን ነው በሰላም ነው ብላ ጠይቃታለች። ኤፍራታም ሰላም ነው፣ ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር ትላታለች። ናታን ብድግ አድርጎ ስለ እኔ ምድ የምታቂው ስለ እኔ ማወቅ ከፈለግሽ እኔ ራሴን ጠይቂ። ይሄው ባለቤቷ አለወር እንዴ ይላታ ልጮህና ህይወት እሷ ምን ያገባት ይላታለች ም ም በጣም ትደነግጣለች። እና ቤዛን ብድጋ አድርጋ ፍ እየደናነች ትላንትና ባጠፋ ነው ጥፋት ተናገረች እንዲ ብላት ጠይቃታለች። እኛውም ሁላችሁም አትደናገጡ፣ የመጣሁት አንዳንድ እቃዎችን እ ለሚሄድ ነው ትላለች። ናታንም በጣም ይናደድና በቃ ላንቺ እቃ መውሰድ እንደዚህ በጣም ቀላል ነው ይላታል። ይሄ ነው ይሄ ነበረ የደከምንበት የለፋንበት ውጤት ይሄ ነው፣ ብሎ ናታን በጣም ተናዶ ይነግራታል። እናም ኤፍራታ ምን ጠብቀ ነበር ታዳ እናታዳ ከአንተ ጋር እየፈረሉ ልኖር ነው ትለዋለች ለህናታን መፋቀር ብቻ ምንም አያደርግም። እኔ ደግሞ የምፈልገው ስወርቅ የሚያነሳኝ የሚታገልልኝ፣ ሁሉ ነገር የሚሆንልኝ ነበረ። አንዳንተ ግን እየፈራ አሳልፎ የሚሰጥ አልፈልግም፣ ትለዋለች ማለት ነው። ይህ ማለት እንግዲህ ይህ ሁሉ ነገር ሲሆን አንተ ግን አሳልፈ፣ ጭራሽም ሰርጉም ስለሄደ በጣም ተናዳለች። ስለዚህ እየፈራው ከአንተ ጋር መኖር አልችልም ያለችው አንች ወንድ አደለውም፣ ለአንቺ በቂ አደለውም። ለአንቺ ወንድ በሴቶች ስቃይ የሚደሰት በሴቶች ስቃይ ደስተኛ የሚሆነው ፈልጊው ይላታል ማለት ነው ለመግደል ወደ ኋላ ማይል እሱ ነው ለአንቺ ወንድ ይላታል እናም ጽዮንም ደንግ ጣቁማለች ሉሊትም በጣም የሆነ ላደለ አክት እያረገች ነው ማለት ነው ያው እሷ እንግዲህ እያቃጠረች ነው የባሰ እያጋጋለች ነው እንደዚህ አይነት ወንድ ከመሆን ወንድ ሳልሆን ብቀር ይሻላል ይላታል ማለት ነው። ኤፍራታም በጣም ትናደድና እናታዳ የእንቅልፍ መድኃኒት ሰጥቶ ማስተኛት ነው ወንድነት ትላለች ማለት ነው። ናታን ምንም አይነት መልስ አልመልስላትም። ቤዛም ከዛ በለጠ አማራጭ አልነበረንም ትላታለች። አንቺን ለመውሰድ ግዴታ እሱን ማስተኛት ነበረብን። ቆንጆ ሀሳብሽ እሱ እንድንገለው ነው እንዴ ትላሳለች ቤዛም አንኛውም አሁን እቀ የለው ሰድ በጣም እቸኩላለሁ ብላ ወደ ላይ ትወጣለች ከተናገሩ አይቀር እንዲህ ነው ብላ ትሄዳለች አታም ክላሷ ሁና ታለቅ ሳለች ቆይ ግን፣ ኤፍራታ ለምን እንደዚህ ማስመሰል አበዛችሁ? በጣም አበዛችው እኮ ናታንን ለማዳን ናታን ሆነ ጉዳት እንዳይደርስበት ነው አይደል? ነገር ግን የተናገረችው እኮ ናታንን ቢታሰር እና እድሜ ልኩን ቢታሰር ይሻለዋል። ምክንያቱም አሁን ላይ እያሳየችው ነገር በጣም ከባድ ነው። ሰላም ሰላም የመጥቻለሁ ሀረግ ድራማ ቀጣይ ክፍል ይ የመጥቻለሁ ማን ነው? በክፍል ሰባ ሶስት ላይ ሁላችንም አዋጊሌ ነበረ እና ማን መጣ እያለን ነበር። ብዙዎቻችን ብዙ ግምት እየገመት ነበረ እንዲሁም የሞተ ሰው ይመጣል ወይ ስላችሁም ነበር ማለት ነው። አንዳንድ ኮሜንቶችን አይቼ የቤዛ አባት አልሞተም ነበር፣ እናም እሱ ነው የመጣው እያሉም ነበረ። አብዛኞቹ ግን ወይ ያፌት ነው ወይም ደግሞ ኤፍራታ ነች እያሉ ነበር ማለት ነው። ነገር ግን ግምታችሁ ትክክል ሆኗል ማለት ነው። የኔ ግን ትክክል አልነበረም ማለት ነው። ምክንያቱም ያፌት ቢመጣ ኖሮ ያው እናታን ዝም ብሎ አይቆምም ነበረ። ስለዚህ ደንግጦስ ደግሞ ኤፍራታን ጭራሽ አልጠበቅኳትም ነበር። ነገር ግን ኤፍራታ ነበረች የመጣች ማለት ነው። ነገር ግን ክፍል ሰባ አራት ላይ ደግሞ በጣም ብዙ ችግር ተፈጥረዋል ማለት ነው። ኤፍራታን እናታን አንቆ ገድሏታል ማለት ነው። ኤፍራታ ከሞተች በጣም ድራማው ያስጠላል ማለት ነው። ምክንያቱም አሁ ይሄ ድራማ እያስጠላ ነው የመጣው እውነት ለመናገር ምክንያቱም ናታንና ኤፍራታ ማሸነፍ አለባቸው። እንደገና ደግሞ ኤፍራታ አሁን ላይ እየተናገረች ያለችው በጣም የሚከብድ ነገር ነው። ምክንያቱም ለናታን ብላ አይደለ ሁሉ ዋጋ እየከፈለች ያለችው። ለምን ይህን ያክል ማለት በጣም እሱ እንዲበሳጭ ሆነ ፈልጋ እንዳረገችው ፈልጋ እንዳገባቸው ነገር እያስመሰለች እኮ ነው። ስለዚህ በስኳን ልቧ እንደተሰበረ ሆኖ ለምን አታስመስል? ምክንያቱም ልብሴ ለወስድን የመጣሁት ብላ አንተ ፈሪ ነህ ትለዋለች። ምክንያቱም ለምን እየፈራው ልኖርልህ ነው እኔ ወንድ የሆነ ነው የምፈልገው ስትለው ነበር ማለት ነው። እና ይሄ ነገር እውነት ለመናገር ለእናታ የምታስብ ከሆነ እንደዚህ አይነት ቃላት መናገር አልነበረባትም። ሲቀጥል ደግሞ ያፌት እንግዲህ ለምን የርሽ ብሎ ሉሉት አቃጥራ ማለት ነው። ለምን ነበር የርሽ ብሎ ነው እንግዲህ ያነቃት ማለት ነው። እና ሙድ ቤተሰቦች እስኪ እናንተ ማሰባችሁን ኮሜንት ሊያስቀምጡ ማለት ነው። ኤፍራታ ያደረገችው እርግጥ ድራማ ነው። ድራማ ሆኖም ግን እነሱ የታዘዙትን ነው የሚሰሩት። እውነት ለመናገር ከካሜራ ጀርባም አይተናል ማለት ነው ሲያስተምሯቸው፣ ምክንያቱም እንደዚህ በሉ፣ እንደዚህ በሉ እየተባሉ ስለሆነ ኤፍራታ ራሷ ሳትሆን እዚህ ጋር አክተሩ ወይም ደግሞ ምንድን ነው እሱ ነው እንደዚህ የሚያደርገው ማለት ነው። ምክንያቱም እንደዚህ አድርጉ ለናታን የሚሰጠው እንዲሁም ለኤፍራታ የሚሰጣት ይህንን አድርግ እየተባሉ ስለሆነ ነው። ነገር ግን እኛም ተምረንበት ካል እንድናልፍ አደለ ድራማ። ሁላችንም ድራማ የምናየው ግማሹ ልንማርበት ነው። የሚጠቅመን እንማርበታለን፣ የማይጠቅመንን ደግሞ ጥል እንሄዳለን። እናም ማለት በሀረግ ድራማ መማር ያለብን እዚህ ጋ አሁን ምንድነው? ወንጀለኛ በቃ እንደሚያሸንፍ ወንጀለኛ እንደሚኖር ነው ማለት ነው። ምክንያቱም ያፌት ወንጀለኛ ነው ሴቶችን እየሸጠን ያለው። ብዙ ነገር እየተደረገን ያለው ነገር ግን ሕግ አይዘውም ያፌትን። ያፌት ማለት ከሕግ በላይ ነው። እንዴት ሰው ከሕግ በላይ ይሆናል? ስለዚህ እሱ ራሱ ከሕግ በላይ ነው እና ማንንም አይያዝም ማለት ነው ሰው። ስለዚህ ምንድነው ይሆን ያለው አሁን እዚህ ጋር በቃ ሀገራችን ላይ እየተፈጠራለ እንደዛ ነገር ነው ማለት ነው። ስለዚህ